ሰላም ሰላም፣ ያኸው ለሁሉም የኦንላይን ትምህርት ቤት የኢትዮ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬው ዝግጅታችን የአማርኛ ምንባብ እንድትለማመዱ የሚያስችል አጠር ያለ ምንባብ ይዤላችሁ መጥቻለሁ። ከዚህ ንባብ እናንተ ቃላትን እንዴት አድርጋችሁ አገጣጥማችሁ ጽሁፎችን እንደምታነቡ፣ ፊደላትን የተደረደሩ ፊደላትን እንዴት ጠርታችሁ ቃላትን ትርጉም በሚሰጥ መንገድ እንዴት አድርጋችሁ እንደምታነቧቸው አሳያችኋለሁ። ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ ማንኛውንም ትምህርታዊ ቪዲዮ በመለክበት ሰዓት በሰዓቱ እንዲደርሳችሁ አድርጉ። ከዚያ ውጭ ላይክ ሸር እያደረጋችሁ ወደ ጓደኞቻችሁ እንዲደርስ አድርጉ። እንግዲህ ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች እያስተማረ ይገኛል። መማር የምትፈልጉ ልጆች ታች ላይ ስልካችን አለ። እሱን አንስታችሁ በኢሞ በዋትሳፕ በቴሌግራም እናንተን ደስ በሚላችሁ በሚመቻችው ሶሻል ሚዲያ ቴክስት ብጽፉልን፣ ቮይስ ብታስቀምጡልን፣ ወይም ደግሞ ብትደውሉልን እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን። በዛሬው ዝግጅታችን ይዤላችሁ የመጣሁ ለንባብ ልምምድ ይጠቅማችኋል ብዬ ያሰብኩትን አጠር ያለ ምንባብ ነው። ይህ ንባብ እናንተን በሚመጥን ፍጥነት በጣም በተረጋጋና ሆሄያትን ቆጥሬ ከዛም ደግሞ እነዚህን ሆሄያት እያገጣጠሙ ቃላትን በአንድ ላይ እያነበቡ ከዚያም አረፍተ ነገራትን በአንድ ድምፅ እያነበቡ በተለያየ ፍጥነት እናንተ እንዴት አድርጋችሁ የንባብ ልምምድ እንደምትለማመዱ አሳያችኋለሁ። ስለዚህ ከመጀመሪያው እስከ መጨረሻው ደጋግሜ ስለማነበው እየደጋገማችሁ ከኔ ጋር እያነበባችሁ ንባብ ተለማመዱ። በእርግጠኝነት የማንበብ ችግራችሁን በዚህ ቪዲዮ ታሻሽላላችሁ ብዬ አስባለሁ። ይጀላችሁ የመጣው ጽሁፍ እሳትና ውሃ ይላል። አሁን እናንተ በሚመጥን በጣም ዝግ ብዬ ማለት ነው ተረጋግቼ ፊደላትን እየቆጠርኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር ፊደላትን እየቆጠራችሁ የማንበብ ልምዳችሁን ሁለተኛ ሶስተኛ ደረጃ ላይ በፍጥነት እና እንደዚሁም ደግሞ በመካከለኛ ፍጥነት እያደረጉ በተለያየ ፍጥነት አነብላችኋለሁ። ቢያንስ ሶስት ያነብላችኋለሁ ሶስቴም በተለያየ ፍጥነት እና እናንተን በሚመጥን ፍጥነት አነብላችኋለሁ። እስከ መጨረሻው ተከታተሉ። እሳትና ውሃ ይላል። እሳትና ውሃ፣ እሳትና እሳትና ውሃ ተባብረው አንድ በሬ ገዙ። የእለቱ እለት በሬያቸውን ሌባ ሰረቀባቸው። በዚህ ጊዜ አቶ እሳት እንዲህ አለ። ባለ እንጀራዬ ሆይ፣ ያው እንደምታውቀው ካንተ በስተቀር ሁሉንም አሸንፋለሁ። ስለዚህ አሁን ባፋጣኝ ተነስቼ ቤቱንም ደኑንም ሳሩንም አቃጥዬ የበሬያችንን ሌባ ፈልጌ ላግኘው አለው ውሃ በበኩሉ ወንድም ጋሼ እሳት ምን ነው እንደዚህ ማለትህ የሰረቀውንም ደህነኛውንም አንድ ላይ ማቃጠል አይገባም። ሌባውን ለመያዝ ከሆነ የሚቸግረን ነገር የለም፣ አሁን እናገኘዋለን ብሎ አጽናናው። እንዴት አድርገን? ቢለው አ እጠብስ ያለ ካንተ አጥብ ያለ ከኔ ብቅ ይላል። በዚህ ጊዜ እንይዘዋለን አለው። ይህን ከተባባሉ ከጥቂት ዞ ወደ እሳት መጣ። አንደኛው ደግሞ ጨጓራ ሊያጥብ ወደ ውሃ ዘንድ ጎራ አለ። በዚህ ጊዜ ሌቦቹ ስለታወቁ ተይዘው ታሰሩ። እንግዲህ እያንዳንዱ ፊደላትን እንቆጥር ያነበብኩላችሁ። ስለዚህ እናንተ በጣም አማርኛ እየጀመራችሁ ማንበብ እየጀመራችሁ ያላችሁ ልጆች መጀመሪያ ላይ ቢያው ንባብ የሚጀመረው በትክክል አላነበብንም ምናምን ብላችሁ መጨነቅ ሳይሆን በዚህ በእንደዚህ ቢያንስ ፊደላትን እየቆጠራችሁ እያነበባችሁ ትለማመዳላችሁ። ግን እንደዚህ አርጋችሁ ስታነቡ ትርጉሙን ለመረዳት ወይም ደግሞ የምንባቡን ሀሳብ ለመረዳት ያስቸግራል። ስለዚህ ቢያንስ ቢያንስ ቃላትን በአንድ ትንፋሽ ፊደላትን አጋጥማችሁ አንድ ቃላት ውስጥ ያሉ ፊደላትን አጋጥማችሁ ማንበቡ ወሳኝ ነው ማለት ነው። ስለዚህ አሁን ከዚህ በተሻለ መጠን ቢያንስ እንኳን ጽሑፉ ስለምን እንደሚያወራ ለመረዳት በሚያስችል መጠን ግን በጣም በዝግታ ረጋ ብዬ እያነበብኩ አብረን እናንብብ ላሳያችሁ። እሳትና ውሃ። እሳትና ውሃ ተባብረው አንድ በሬ ገዙ። የዕለቱ ዕለት በሬያቸውን ሌባ ሰረቀባቸው። በዚህ ጊዜ አቶ እሳት እንዲህ አለ። ባልንጀራዬ ሆይ፣ ያው እንደምታውቀው ካንተ በስተቀር ሁሉንም አሸንፋለሁ። ስለዚህ አሁን በአፋጣኝ ተነስቼ ቤቱንም ደኑንም ሳሩንም አቃጥዬ የበሬያችንን ሌባ ፈልጌ ላግኘው፣ አለው። ውሃ በበኩሉ ወንድም ጋሼ እሳት፣ ምን ነው እንደዚህ ማለትህ? የሰረቀውንም ደህነኛውንም አንድ ላይ ማቃጠል አይገባም ሌባውን ለመያዝ ከሆነ የሚቸግረን ነገር የለም አሁን እናገኘዋለን ብሎ አጽናናው እንዴት አድርገን ቢለው እጠብስ ያለ ካንተ፣ አጥብ ያለ ከኔ ብቅ ይላል። በዚህ ጊዜ እንይዘዋለን አለው። ይህን ከተባባሉ ከጥቂት ጊዜ በኋላ አንዱ ቅልጥም ይዞ ወደ እሳት መጣ። አንደኛው ደግሞ ጨጓራ ሊያጥብ ወደ ውሃ ዘንድ ጎራ አለ። በዚህ ጊዜ ሌቦቹ ስለታወቁ ተይዘው ታሰሩ ይላል። እንግዲህ ቅድም መጀመሪያ ፊደሎቹን ብቻ ነበር እየቆጠርኩ አንድ በአንድ ፊደሎቹን ነበር እየቆጠርኩላችሁ። አሁን ደግሞ ከዛ በተሻለ መንገድ ቃላትን ቢያንስ አንዳንድ ላይ ትርጉም በሚሰጥ መንገድ ስለጠራኋቸው ምንባቡ ስለምን እንደሚያወራ ለመረዳት ትችላችኋል ብዬ አስባለሁ። ከዚህ በተሻለ መንገድ ደግሞ ፈጠን ብዬ ባነባው የበለጠ ምንባቡም ውበት ይኖረዋል፣ ትርጉሙም ደግሞ ጥርት ብሎ ይታያል ማለት ነው። ስለዚህ እናንተ ለማንበብ መጀመሪያ ያው እንደምትችሉት መጠን ፊደላትን እየቆጠራችሁ በስርዓት መለማመድ፣ ከዛ ይህንን እያዳበራችሁ እያደበራችሁ ስትሄዱ ደግሞ ከዚህ በተሻለ መንገድ ቃላትን ትርጉም በሚሰጥ መንገድ በቀላሉ እያነበባችሁ ትለማመዳላችሁ ማለት ነው። ከዛ የማንበብ ልምዳችሁን አዳብራችሁ በስርዓት ማንኛውንም ጽሁፍ ማንበብ የምትችሉበት መንገድ ይኖራል። ከዛ ውጭ ደግሞ እንደዚህም ጥረት እያደረጋችሁ የማንበብ የመጻፍ ችግር ያለባችሁ ልጆች ፊደላትንም ያለያችሁ ጭምር ማንኛውም ከጀማሪ እስከ ማንኛውም የእውቀት ደረጃ መማር የምትፈልጉ ልጆች ከእኛ ጋር ብታዋሩን፣ የሚያስፈልጋችሁን ትምህርት ብቃት ያላቸው የተለያዩ አስተማሪዎች አሉን፣ በሚገባ እንድትማሩ እናደርጋለን። ስለዚህ ስልካችን አንስታችሁ በኢሞ በዋትሳፕ በቴሌግራም፣ አሁንም በድጋሚ ላስታውሳችሁ፣ እዚጋ ታች ላይ ያለው ስልካችን የኦንላይን ትምህርት ቤቱ ስልክ ነው። ስለዚህ እሱን አንስታችሁ ደውሉልን። አሁን ፈጠን ብዬ እናንተ አብራችሁ ፈጠን ብላችሁ በተረጋጋ ሁኔታ አንብቡ። ፈጠን ብዬ እናንተን በሚመጥን ሁኔታ በጣም አልፈጥንም፣ በሚገባ ለጀማሪዎች በሚመጥን ሁኔታ አነብላችኋለሁ። እሳትና ውሃ። እሳትና ውሃ ተባብረው አንድ በሬ ገዙ። የዕለቱ ዕለት በሬያቸውን ሌባ ሰረቀባቸው። በዚህ ጊዜ አቶ እሳት እንዲህ አለ። ባለንጀራ ሆይ፣ ያው እንደምታውቀው ከአንተ በስተቀር ሁሉንም አሸንፋለሁ። ስለዚህ አሁን በአፋጣኝ ተነስቼ ቤቱንም፣ ደኑንም፣ ሳሩንም አቃጥዬ የበሬያችንን ሌባ ፈልጌ ላገኘው ፈልጌ ላገኘው አለው። ውሃ በበኩሉ ወንድም ጋሽ እሳት፣ ምን ነው እንደዚህ ማለትህ? የሰረቀውንም ደህነኛውንም አንድ ላይ ማቃጠል አይገባም። ሌባውን ለመያዝ ከሆነ የሚቸግረን ነገር የለም አሁን እናገኘዋለን ብሎ አጽናናው። እንዴት አድርገን እንዴት አድርገን ቢለው እጠብ ሲያለ ከአንተ አጥብ ያለ ከእኔ ብቅ ይላል፣ በዚህ ጊዜ እንይዘዋለን አለው። ይህን ከተባባሉ ከጥቂት ጊዜ በኋላ አንዱ ቅልጥም ይዞ ወደ እሳት መጣ፣ አንደኛው ደግሞ ጨጓራ ሊያጥብ ወደ ውሃ ዘንድ ጎራ አለ። በዚህ ጊዜ ሌቦቹ ስለታወቁ ተይዘው ታሰሩ ይላል። እንግዲህ ይህንን ጽሑፍ እየደጋገማችሁ እያነበባችሁ ተለማመዱበት። ከዚህ በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። አሁንም በድጋሚ ላስታውሳችሁ ታች ላይ ስልካችን አለ። መማር የምትፈልጉ ልጆች ይህን ስልክ አንስታችሁ በቴሌግራም በዋትሳፕ በኢሞ አናግሩን። በማንኛውም እናንተ በሚመቻችሁ ሰዓት ደስ የሚላችሁን የምትፈልጉትን ትምህርት እንድትማሩ እናደርጋለን። ቻው